ሰላምና ጤና በያላችሁበት ውድ ኢትዮጵያውያን የቻናሎች ተከታታዮች፣ በዛሬው ትዕይንት ላይ የወፍ ጎጆ የተሰኘ ቤተሰብ ተከታታይ ድራማ ላይ በመጨረሻ የተዋረደችው እና በቤተሰቦች ላይ የተጠላችው ቱርካን መድኃኒት ወጣ ራሷን ለመጥፋት የምትሞክርበትን በመጨረሻ ሶመር የሚደርስበትንና በሩቻ ለፋቲ የሚያስፈልገው ነገር ሰጥታው የሳዲቅን ቤት እንዲወርስ የምታደርግበትና ቤቱን እንዲወስድ እንዲሁም በሌላ በኩል ኒሃጥና የሶመር አባት የሚጣሉበትንና ሌሎች አስደንጋጭና ጎግኝ ትኝቶችን እየቀርቢያለው እስከ ትይንቱ ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እየጠየቁኝ፣ ቪዲዮውን ላይክ አድርጉት ቻናሉን ሰብስክራይብ ማድረጋችሁ ኮሜንት ስፍራ ላይ አስቀምጡ ልኝ ድራማው ላይ ማን ይመቻችኋል? ኮሜንት ስፍራ ላይ አስቀምጡ። ወደዛ በዛሪ ትይንት የቀረብኩት የወፍ ጎጆ የተሰኘ ቤተሰብ ተከታታይ ድራማ ነው። አሁን ላይ ቱርካን እና እንዲሁም ሶመር እጅግ በጣም ተጣልተዋል። ይህም የሆነበት ዋነኛ ምክንያት ደግሞ ቱርካን ከሌላው ወንድ ጋር ስለታየች ነበር። ሶማራውን ላይ በጣም ጠልቷታል፣ እናም ከእሷ ጋር መሆን አይፈልግም። ይህ በእንዲህ እንዳለ አባቷ የቱርካን አባት ሳዲክ ደግሞ የልጁን ፎቶ ጋዜጣ ላይ በሚመለከትበት ሰዓት ላይ ከሌላ ወንድ ጋር ሆናለች የሚለውን ሲመለከት እጅግ በጣም ያዝናል። ከዝንም በኋላ ከባህር ዳርቻው ጋር ሄዶ ይቀመጣል፣ እናም እጅግ በጣም ተንተቀሰቀ ያለቅሳል። ይህን የሰማችው ነስሬም ብትሆን እሱ ወዳለበት ቦታ ላይ ለማጽናናት ባልተቤቷን ትሄዳለች። እናም ነስሬን ምናሳዲቅ ማለት ላይ ቁጭ በማለት ልጃችን ያረገችውን አርጋለች፣ አቃሉ አሁን ስለሷ ሷን አይጠበቅብንም። ግን ሁሉም ነገር ረስተን አሁን ለጊዜውም ቢሆን ራሳችን ማረጋጋት ይኖርብናል በማለት አረጋግተው እሱን ወደ ቤት ለማስገባት ይሞከራለች። እናም እሱም ቢሆን እሺ በማለት ይሄዳል። በሌላ በኩል ደግሞ ሩቻ ለልጇ እየነገረችው ትገኛለች። ተመልክተሃል? ያቺ ሴት ያረገችብንን አይተሃል? ቤተሰባችንን አወርዳለች። ከዚህ በኋላ እሷ ለኛ ቤተሰብ አትገባም፣ የተገባችም አይደለችም። ራስን ከእሷ ማራቅ አደራለጂ በማለት ሩቻ ራሱን እንዲጠብቅ ሶመር ትነግረዋለች። እናም ሶመር እና ሷሚ ሆነ አንድ ላይ ይዛው በመተካከፍ ፍርስ ፍርሳቸው ቤተሰባቸውን ለመገንባት ሙከራ ያደርጋሉ። ሶመር በጣም ተቆርጧል። ምክንያቱም ለቱርካን ቀለበት ሊያደረግላ ሲል ነበር ቱርካን ከሌላ ሰው ጋር ያገኛትን። ይሁ ለነገር የተፈጠረ ዝኬታማ የሆነች ሴት ብትኖር ሚኔ ብቻ ናት። ምክንያቱም ይህን ሁን ላክላን ያወጣ ጅው ሚኔ ነበረች። አሁን ተሳክቶላታል። ማጣላት እንችላለችም። ቱርካን አክስቷ ጋር ትገኛለች ይህን ሁላ ነገር የሚመስለኝ ሚን ያደረገችብሽ ይመስለኛል። ምናልባት አይታወቀ። ስለዚህ ከሷ ጋር ደዊና አጣሪ ማጣራት ጥሩ ነገር ነው። ክሽን እንደዛ በታደረግ ይችላል በማለት እሷን ብትሆን ነገሩን በመደባበቅ ለማጣራት ሙከራ ታደርጋለች። አክስት እውነት እንደዛ አይደለም፣ እኔ ኮ ምን የሚያደርኩት ነገር የለም ማለት ሹሩካን እያለቀሰች ትገኛለች። ሩቻ አሁን በጣም ተናዳለች። ስለዚህ ከፋቲ ጋር አንድ ነገር ተስማማለች። ይህም ደግሞ ለፋቴ ሳዲክ የሚኖርበትን ቤት አሳልፋ ለመስጠት የአባታቸው ስለሆነ ውርሱ ላይ እሱ እንዲካተትና ለሱ እንዲሰጠው ገንዘብ እንዲያገኝ ለማድረግ ሞከራ እያደረገች ነው። ሩጫ ይህን የምታደርገው የቱርካንን ቤተሰብ መበቀል ስላለባት ነው። ምክንያቱም ደግሞ ልጇን ስላዋረዱባት ስሟንም ስላጠፉባት ነው። ምክንያቱም በቱርካን ምክንያት ስሟ ጠፍቷል። ስለዚህ ካሁን ቤቱን እንዲወስድ ለፋቴ ተሳምኗለች።

ሰማቸው ሆን ስሜን በማለት ልጁን ከፊት እንድስነሳ ና ቦታ እንደትሄድ ያደርጋታል። እጅግ በጣም እየሞከረ ይገኛል። ሩቻ በተቀመጠችበት ሰዓት ላይ ከብራልት ቤቷ ዋዛር ጋር ነበረች። ቦሳንጋ ባሉበት ላይ አንድ ቱርካን እስር ቤት ውስጥ እንደገባ ነበር። ፖሊስ ጣቢያ እንደገባ በፖሊስ ዘምና ላይ ይነገራችኋል። ይህ የሚሆነው ደግሞ ከቱርካን ጋር የተገኝ አብሮ የነበረውን ሰው ደብድቦ ስለነበረ ወደ ተመልካቾች ያወራሁት ያለውን ኢፒሶድ ወይም የመጀመሪያውን ክፍል ካልተመለከታችሁ እና አሁኑኑ ገብታችሁ ኮመንት ስፍራ ላይ ማስቀመጥላችኋል አሊያም ሼር ማድረግላችኋል። መመልከታችሁን አትርሱ። ቪዲዮንም ላይክ አድርጉት። ወደ አጎብዩን ትይት የምናልፈናል። እስከዚያው አብራችሁን ቆዩ። ወዲያውም ቢሆን ኦዘር ኦዛንም ቢሆን ልጁን ለማስፈታት ወደ ፖሊስ ጣቢያ ሄዷል ነው። ሩቻም እጅግ በጣም ትበሳጫለች። በመጨረሻ ሶመርን ፖሊስ ጣቢያ በሚገኝበት ሰዋት ላይ አባቱ በሚሄድ ቃል በመስጠት እና እና እንዲሁም ደግሞ ዝናቸውን ተጠቅሞ ልጅን እንዲወጣ ያደርገዋል። እናም በመጨረሻም ከፖሊስ ጣቢያ ሶመር ይወጣል። እርቿ ልጅን ስታገኘው ታክፏለች። ልጅ የምን ነው ለምን ደዛረት አላውቅም ስም ብለው ነበር ያስገብም ቀላል ነገር ነው በማለት ወደ ክፍሉ ይገባል። ሶመር አሁን ላይ በጣም ፍቅር ይዞታል ከቱርካን ቱርካን ግን አብሳችታለች። እናም ምን ማድረግ እንዳለበት ያውቅ ከህልሙ ጋር የተጫወተ ነው። በህልሙም ትመጣብታለች በቁሙ ያለ በህልሙ ትመጣብታለች። እናም በምን ያብሷን እየሳለ ከሷ ጋር የሚያወራቸውን ኖሬጅ ሐሳቦች ማውራትና እንዲሁም እሷን ለምንሳም ሙከራ ሲያደርግ ልብ ይለና በመጨረሻም እሷ ከጎን እንደሌለችና አሁን ሁሉ ነገር እንዳለቀ ይገባውና እጅ ይወጣን ተኩዝ ይቆማል። ምን ድሉን ለመጠቀም ወደ ሮቻ ጋር ትሄዳለች። ሮቻም ጋር ከሄደች በኋላ አሁን ሁሉም ነገር ስለተበላሽና ለልጇ ምንም የቀረ ሴት ስለሌለች እሷን እንድትደራት ና ይቅርታ እንድታደርግላት ትነግራታለች። በዚህም ሰዓት ላይ ግን እሷ አሻፍረኝ እምቢ፣ ይቅርታ ላደርግልሽን ብላ በምትናገርበትና ና ይህን ነው ለእሷ ምንም ርኅራ እንደላ ስትናገር፣ ሚኒም በመጨረሻ እኔ ያንቺን የልጅ ልጅ ይዣለሁ፣ ከኔ ጋር አብረች መሆን ይኖርብሻል። ይህን ሁላ ነገር ደግሞ ያቀናበረው ና እናንተን የተበቀላችኋለሁ ቱርካንንም እንደዚህ እንድትሆን ያደረጋትና ሁሉም ነገር ያደረገው ጋዜጣውንም ሊወጣ ያደረገው ሰው ኒሀት እንደሆነም ተነግራታለች። ኒሃት ለምን ይህን ያደርግብናል ብላ ሩቻ ጥያቄ ስጠይቅ፣ ሊበቀላችሁ ስለፈለገ ይህ እናርጎታል በማለት ሆን ብላ አውቃ ከኒሃት ጋር እንዲጣሉ ሩቻን ለማጣላት ሚኒ የመጨረሻው አካል ሃዋን ትስባለች። እናም ሩቻ በዚህ ነገር ጅክ በጣም ትበሳጫለችም። ሳዲቅት በመጨረሻ ቢሆ ሶመርን ለማውራት ሞከረ። እናም ከልጄ ጋር አንድ ላይ መሆን ማትችሉ ቢሆን ኖሮ ለእኔ ልትነግሩኝ ትችሉ ነበር። መፋታት የምትፈልጉ ቢሆን ኖሮ ለእኔ ማሳወቅ ነበረብህ። ልጄ ገባህ? ይሁ ለነገር እስከሚሆን ጋዜጣ ላይ እስከምትወጣ እንዲሁም ደግሞ ከሌላ ወንድ ጋር እስከምትሆ መጠበቅ አልነበረብኝ እኮ። እውነት ነው፣ ይቅርታ አድርግልኝ። እኔ ያን እንዲሆን አልፈለግኩም ነበር። አሁን ደግሞ ያለ የተሰካከልና ጤናማ አይደለም። ስለዚህ መለያየት ይኖርባቸዋል። ሁሉም ነገር ተፈጥሮው ለተለያዩ ነው። ግን ከዚህ በኋላ ምን እንደምታደርግ አላውቀም። ግን እኔ ያዝኝ ባህለው በጣም በማለት ሳሌ ክለ ሶመር ይነግረዋል። ሶመር በዚህ ነገር በጣም ይደነግጥና ካለበት ቦታ ተነስቶ መሄዳል። ቱርካን ከቤቷ መውጣት ካልቻለች ወደ ሌላ ቦታ መሄድ አልቻለች። ስለዚህ አሁን ያላት አንድ አማራጭ ነው፣ እሱም ራሷን ማጥፋት። ወደ ቤት ውስጥም ከገባች በኋላ እያለቀሰች መድኃኒቶችን በመሰብሰብ ለመዋጥ እያሰበች ትገኛለች። በሌላ በኩል ደግሞ ኒሃት ጠላቷም ሆኗን ያወቀችው ሮቻ ኒሃት እንዲያስላት ታደርጋለች። በመጨረሻ ኒሃትም እንዲያስላት ካደረገች በኋላ በባልትቤቷ አማካኝነት ሁነታ እንዲጠይቀውና ለምን ይህንን እያደረገ እንደሆነም እንዲያወሩ ታደርጋለች። ግን ኒሃት ምንም ነገር ስላላደረገ ያስጨነቀው ነገር አልነበረም። እናም በመጨረሻ እርስ በርስ የሚያወሩ ተመልከት፣ እውነታውን እወቅ። እኔ ምንም እናንተ ላይ ያረኩት ነገር የለም። እናም መበቀል በፈልግም አልፈልገም በዚህ መልኩ አላደረገውም በተሻለ መልኩ መበቀል ፈልጋለሁ እናም ደግሞ አበቀላቸዋለሁ ሲል ይናገራል። እናም ደግሞ እንደሚበቀለውም ጭምር ይነግረዋል። እና እርስ በርሳቸው መጣላታቸውን ይቀጥላሉ። በመጨረሻም ግን ቢሆን ኒሃት ምንም ነገር እንዳላቀናበር ያወቀው ኦዛን ይህ ሁሉ ነገር ሚስጥርና ይህን ነገር እያደረገበት ያለችው ሚኔ እንደሆነች የምታገንዝቡ እሱን ይለቀዋል። ቱርካን በመጨረሻም ደብዳቤ ጽፋ ለሶመር እንዲላክ ታደርጋለች። የአንድ ደብዳቤ ተጽፎ እንዲደርሰው ካደረገች በኋላ ሰታው ትሄዳለች። በዚህ ሰዓት ላይ ሶመር ሰታው መሄዷንና መሮጧን ሲመለከት እሷን ለመያዝ ሙከራ ያደርጋል። እናም በመጨረሻ ደብዳቤውን ለማንበብም እየሞከረ ይገኛል። ሳዲቅ ቤት ውስጥ ባለበት ሰዓት ላይ ፋቲ ተበቃ ይዞ ወደ እነሱ ቤት ውስጥ ይገባል። በዚህም ሰዓት ላይ ጆኖች እንዲሁም ደግሞ ነስሪምና የሳዲቅ ከተማ ነበረች ፋቲም በመጨረሻ ቤቱ መረስ እንደሚፈልግና ቤቱ ያባታቸው እንደሆነ እናም ገንዘብ እንዲሰጡት ካለበለዚያ ደግሞ የቤቱን ድርሻ እንደሚፈልግ ይነግራቸዋል ይህ ነገር እነሱን ጅግ በጣም ያበሳጫቸዋል በጣምም ያናዳቸዋል ድንሹን ብቻ በጣም ትደነግጣለች ፋቲም ይሄ ነው በቃ ቀለል ቤቱን ፈልግኳለሁ ወይ ቤቱን ትለቃላችሁ ወይ ገንዘብ ታመጣላችሁ ይላችኋል። የሚከፍሉት ገንዘብ አለመኖራቸውን አውቁ ይህም ነገር እያደረገች ያለችው ከጀርባም ሩቻ ናት። ሩቻ እያገዘችው ትገኛለች። እሶምር ደብዳቤውን ሲያነበው ቀለበት ውስጥ ዋለ። እናም ደግሞ ደብዳቤ ንጻፈችው የመሰናበቻ እንደሆነ ያውቃል። በመጨረሻ ቱርካን ልትሰናበተው ራሷን ልታጠፋም እንደፈለገች እንዳሰበችም ይገባዋል። እሶም ላክስቶ የሚቀመጠውን አንድ ደብዳቤ በመጻፍ መድኃኒቶችን ትወጣለች። መድኃኒቶችን ካለችበት ቦታ ዛው ትቀመጣለች። ሞቶን እየጠባበቀች ነው። ይህ በእንዲህ እንዳለ ደብዳቤውን ሲያነብ የነበረው ሶመር ግን እውነታው ገብቶት ነበር። እናም ራሷን እንደምታጠፋ አውቆ ነበር። በፍጥነትም ወደ አኬስቷ ሜት ውስጥ ይሄዳል። በፍጥነትም ወዳለችበት ቦታ ያምራል። እናም ራሷን ልታጠፍ ያለችውን ራሷን ለመግደል መድኃኒት የዋጠችውን ቱርካንን ያገኛትና ወደ ሆስፒታል በፍጥነት ሶመር ይዟት መሄድ ይጀምራል። ቱርካን ለማዳን ሙከራ ያደርጋል። ውድ ተመልካቾች አሁን በአሁኑ ሰዓት ላይ ቱርካን እነዛ ነገሮች ወጣ ሆስፒታል ከብታለች ተጠርፊ ሲሆን በሌላ በኩል ሳዲቅ የእውነትስ ቤቱን ማስመለስ ይችላል? የሌላላችንም ጥያቄ ሆኖ ትዕይንቱ ጋር ይጠናካል።